ሰላም ክበባት ማለት ተማሪው ራሱ በራሳቸው በፓርላማ የተለያዩ አደረጃጀቶች አላቸው። ያላቸው በዛ ላይ በሰላም ዙሪያ የሚወያዩበት ሁኔታ ያለው ሁኔታ፣ ሰላም ዋጋ የሚሰጡበት ሁኔታ ከዚህ ከተማሪ ጀምሮ ይህም ስራ እየተሰራበት ሁኔታ አለው። እሱም ትልቅ አስተዋጽኦ እያደረገ ነው ያለው። አጠቃላይ ክልላችን አካባቢ፣ ማህበረሰባችን በሰላሙ ላይ ያለው ሁኔታ ለሰላም ዋጋ የሰጣ ህዝባችን ሐረሪ ክልል በተለያዩ ትምህርት ቤቶች የተቋቋሙ የሰላም ክበባት የተማሪዎችን አመለካከት ከመቅረጽ ግንዛቤ ከማሳደግ ባለፈ ትምህርት ቤቶችን ሰላማዊ የእውቀት ማዕከላት እንዲሆኑ አስችሏል። አንድ ቤት ለመስራት ከፈለገን ተነስተን ወደ ጣሪያ ወይ ደግሞ ወደ ኮርኒሱ ልንሄድ አንችልም። ወይም ደግሞ በሩ ለመስራት አንሮጥም። ዋናው መጀመሪያ ሊያስፈልገን የሚችለው መሰረት ነው። መሰረት የሌለው ቤት በኋላ መፍረስና መውደቅ ነው መጨረሻው። አሁን ይሄ ቤት መሰረት ባይኖረው ኖሮ እስከ ዛሬ ድረስ ሊቆይልን አይችልም። ስለዚህ ቀድመን የምንሄደው ወደ መሰረቱ ነው። ስለዚህ የሰላም መሰረቱ ወይም ደግሞ የሀገር ሰላም የሀገር እድገት መሰረቱ ሕጻናት ላይ ነው ያለው። አሁን እዚህ ላይ ተበላን እንደምንሄደው ትካባላለች በኋላ ላይ ትልቅ ቦታ መድረስ እንችላለን። እኛ ትልቅ ቦታ እንደርሳለን ብለን ስለምናስበው ለአንትናም ለተማሪዎችም አሁን እንጠቅማለን። ለምን ለተማሪዎች ምሳሌ ሆነን እየሰራን ነው። ከዚህም ጌን ወደ ላይ ወደ ላይ ስለምንሄደው ለሀገራችን ደግሞ ጥቅም እንሰጣለን ብለን እናስባለን። ቲቸሬጋ ጥሩ ስለመግባር ካለኝ መወያየት ከቻልኩኝ ውጤት የዛሬ ጥሩ ካልሆነ ነገ ጥሩ ይሆናል። የሚለይ ሰው ነው የሚፈልገው። ቲቸር ለምንድን ውጤት እንዲህ ከሆነ መወያየት እኮ ነው። ይሄ ከዛ እናወራለን፣ ነገ ታስተካክላለች እና ነገን ደግሞ አስተካክዬ ነው እሱ ነገር የማሳየው። ስለዚህ መወያየት ነው። ከዚህ ከጀመርክ ነው ሀገር ውስጥ ፓርላማ ውስጥ ሆነ እንደዛ ትልቅ ሆነ። እኔ አሁን የወርዲን ቢሮ ሄጄ ነበር፣ ትልቁ ፓርላማ ማለት ነው። እዛ ውስጥ የሚወያዩ እኛው ነን። ከዚህ ስለጀመር ነው ከታች ለምን ነው ወደ ላይ ስንሄዱ እየለመዱ ነው ሄደ። የፓርላማ እና የሰላም አባል በመሆኔ እዚህ የተማርኩትን ለሰዎች ያካፍላለሁ፣ ስለ ሰላም አስረዳለሁ። አሁን አንድ ሰው ጥፋት ቢፈጽም ግጭት ቢጋጭ ሰው አይጣላም ልንል አንችልም። ሁለት ሰዎች ቢጋጩ እኔ ለአንደኛው ስመክር ያን ትንሽ ግንዛቤ እንኳን ይኖረዋል ላለመጋጨት መነጋገር መጀመሪያ መነጋገርን መፍትሄ ማድረግ እንዳለባቸው ያውቃሉ። ተማሪዎች ዛሬ በለጋ ዕድሜያቸው በትምህርት ቤት የሚለማመዱት በጎ ተግባር ሁሉ ለሀገር ሰላምና እድገት ወሳኝ ነው። በትምህርት ቤቶች ከሰላም ክበባት በተጨማሪ የተማሪዎች ፓርላማም ተቋቁሟል። ትንሿ ፓርላማ ነች፣ በትምህርት ቤታችን ውስጥ ያለው ማለት ነው። ለሀገሪቷ ትልቋ ፓርላማ፣ ትንሿ ፓርላማ ወሳኝ ነች። እና ይቺ ትንሿ ፓርላማ በትምህርት ቤታችን ውስጥ ያለችው ሀገር ውስጥ ትልቁ ፓርላማ እንደምንለው ማለት ነው። እና ያኛው ፓርላማ ነው። እዚህኛ ትምህርት ቤታ በጣም ብዙ ችግሮችን ይፈታናል። እንዲሁም ደግሞ ተማሪዎች በጣም በቃ እንዴት ነው ፍርሃት እንዳይኖራቸው የራሳቸውን ሆነ አቅማቸውን እንዲያወጡበት ይረዳል። በጣም ማለት ነው። እኔ በበኩሌ በጣም ረድቶኛል። ራሴን ፍላጎቴን እንዳወጣ በጣም ረድቶኛል። እዚህ ያለው እንደ ተማሪ ነው። እዛ ደግሞ ያው ከኛ ትልቅ ወይ ሰዎችና ሀገር የሚመሩ ሰዎች ነን፣ እኛ ደግሞ ሰዎች ናቸው እዛ ላይ፣ እዚህ ውስጥ ደግሞ ልጆች ናቸው እና ከዚህ ነው የሚማሩት። እዛ ያሉ ልጆች እዛ መድረስ የሚችሉ ከዚህ ሲማሩ ነው። ስለዚህ ዲሞክራሲ ምን እንደሆነ እዚህ እየተለማመዱ ነው። የተማሪዎች ፓርላማ ተማሪዎች በትምህርት ቤት ሀሳባቸውን እንዲገልጹ የመንግስትን አወቃቀር እንዲገነዘቡ ለመማር ማስተማር ችግሮች መፍትሄ እንዲሰጡና የዲሞክራሲ ባህልን እንዲያዳብሩ አግዟቸዋል። ፓርላማ ከተጀመረ በኋላ ጠቅላይ ሚኒስቴሩን መጠን ነበር። ጠቅላይ ሚኒስቴር ከመረጥን በኋላ ጠቅላይ ሚኒስቴሩ፣ እሱም የራሱ ስራ አለ። እሱ ደግሞ ሚኒስቴሮቹን ያወጣል። ሚኒስቴሮቹ ያወጣል እና በየአንዳንዱ ሚኒስቴሮች ደግሞ ስራችሁ ይሰጣቸዋል። ስራ ይሰጣል እና ከዛ እነሱ ደግሞ በሱ ስራ ይሰራሉ ከኢትዮጵያ ጋር የሚቀርቡ ነገሮች አሉ። ያንን ነገር በሀገር ደረጃ ነው የሚያቀርቡት፣ እዛ ጋር ማለት ነው። እኛ ደግሞ በትምህርት ቤታችን ዙሪያ ነው የምናቀርበው። ልዩነቱ ይህ ነው። እዛ ጋር ሀገር ሆነ እዚህ ጋር ትምህርት ቤት ሆነ እንጂ እዛ የሚሰራ እዚህ የሚሰራ ስራ አንድ አይነት ነው፣ ለእኔ ማለት ነው። ምክንያቱም እዛ በእነሱ ስር የሚሰሩ ስራዎች አሉ፣ በእኛ ስር የሚሰሩ ስራዎች አሉ። ሀገርና ትምህርት ቤትን ለመናጸጸጽ ፈልጌ ሳይሆን ብቻ ትምህርት ቤት ለሀገር ወሳኝ ነው። ትምህርት ቤት ከሌለ ሀገር አትኖርም። የሰላም ሚኒስቴር የሰላም ክበብ የሰላም ሚኒስትሩ በስለ ሰላም ሚኒስትሩ ነው የሚመራው በስሩ ደግሞ ፖሊስ አለ፣ የህግ አካሎች አሉ። እነዛ ልክ ሌላው በደበኛ የህግ አካባቢ የምናየው ፈጻጸም ትምህርት ቤት ውስጥ በክፍል ደረጃ የወጣውን በፓርላማ ደረጃ የወጣውን በትምህርት ቤት ደረጃ የወጣውን ደንብ ያስፈጽማሉ እና እነሱ በሰሩ ስራ ብዙ ነገሮችን አይተናል። ለምሳሌ የተማሪዎች ማርፈድ ላይ፣ የተማሪዎች መቅረት ላይ፣ እንደዛው ደግሞ ተገቢ ያልሆነ ስነ ምግባር የሚያንጸባርቁ ተማሪ ላይ እኛ በፊት የስራ ሰዓታችንን የምናጠፋበትን ስራዎች እነሱ ከኛ ተረክበው በትምህርት ቤቱ ውሳኔ አሰጣጥ ውስጥ ትልቅ የራሳቸውን አስተዋጽኦ እያበረከቱ ነው ያሉት። ትምህርት ቤት ፓርላማ ለምንድን ነው የሚያዘጋጀው? ሚኒስቴር አለው። እሱ ሚኒስቴር የሰላም ሚኒስቴር አለ። ከእሱ ጋር ልጆች እየሰሩ ፖሊስ እያፈሩ ብዙ ነገር እየሰሩ ነው። እዚህ ውስጥ ሰላም እያስከበሩ ያሉ እንዳልኩ ሶስት መቶ ምናምን ተማሪዎች አሉ። እነሱ ሰላም ከየለ እንዴት ነው የሚኖሩት? ስለ ምግባር ያስፈልጋል፣ መከባበር ያስፈልጋል። ይሄ ሁሉ ሰላም ከሌለ፣ ፓርላማ ከሌለ ሚኒስቴሮች ከሌሉ እንዴት ነው የምኖረው? ሰዎች ሊኖሩ አይችልም። ስለዚህ የሰላም ሚኒስቴር አለ። ከሱ ጋር የሆነን እኔ አሁን እዛ ውስጥ ነው የምሰራው። በትምህርት ቤት አመራር ቦታ ላይ ከማኔጅመንቱ ጋር አብሮ ሆኖ የመወሰንን የመመካከርን፣ እንዲሁም ደግሞ የተማሪዎችንም ድምፅ የማሰማትና በተለይ ሰላማዊ መማር ማስተማርን እንዲሁም የተማሪ ውጤትን ለማረጋገጥ የሚሰሩበት ሂደት ነው እና ከዚህ አንፃር በክልላችን በዚህ ዓመት በዘጠና ትምህርት ቤቶች የተማሪዎች መማክርት ምክር ቤት ተቋቁሞ በስራ ላይ ይገኛል።